ሰላም ጤና ይስጥልኝ። ውድ የሶሎ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለእለቱ ያዘጋጀናቸው አዳዲስ እና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ወደ ቀዳሚው መረጃችን ስናልፍ በመቀሌ ከተማ የሚገኘው ህብረት ኮሌጅ ውስጥ የነበረው የኤሌክትሪክ ትራንስፎርመር መጋቢት 22/2017 ዓ.ም ም ተዘርፈዋል ተባለ። በመቀሌ ከተማ የሚገኘው ህብረት ኮሌጅ በጦርነት ወቅት ጉዳት የደረሰባቸው ታጣቂዎች የሚታከሙበት ካምፕ ሲሆን ይህ ካምፕ በአርሚ 22 ሁለት ክፍለ ሰራዊት እና ሁለት ሻለቃ ታጣቂዎች በከፍተኛ ጥበቃ የሚጠብቁት ካምፕም ነው። ቢሆንም ግን እነዚህ ታጣቂዎች በሚጠብቁት ካምፕ ውስጥ ነው መጋቢት 222017 ዓ ም የካምፑ የኤሌክትሪክ ትራንስፎርመር ተዘርፎ ያደረው። በካምፕ ውስጥ የሚኖሩት በጦርነቱ አካላቸው የጎደለው ታካሚዎች እንደገለጡት የዚህ ትራንስፎርመር ዘራፊዎች የካምፑ ጥበቃ የሆኑት የአርሚ 22 ታጣቂዎች ሊሆኑ እንደሚችሉም እየገለጹ ይገኛል። ከዚህ በፊትም በዚህ ካምፕ ውስጥ በተመሳሳይ በከፍተኛ ጥበቃ ስር ሆኖም የተለያዩ ዝርፊያዎች ሲካሄድበት እንደነበረም ታካሚዎቹ ጠቅሰዋል። የአሜሪካ መንግስት በትግራይ ክልል ገዥ ፓርቲ ውስጥ ባሉ ግለሰቦች ና የጸጥታ ኃይሎች ላይ ማዕቀብ ሊጥል ይችላል ሲል ዘኢኮኖሚስት ዘገበ። ዘኢኮኖሚስት እንደዘገበው አንድ የአሜሪካ ባለስልጣን ለዘ ኢኮኖሚስት እንደተናገሩት አሜሪካ ቀጠናውን ወደ ግጭትና ጦርነት ያመሩታል ብለው ያሰቧቸውን ሰዎች ለመቅጣት በእጃችን ያለውን የውጭ ፖሊስ መሳሪያ ለመጠቀም በቅርብ እያጤነች ነው በማለት ገልጸዋል ብለዋል። ማስጠንቀቂያው በመጋቢት ወር በትግራይ ታጣቂዎች የተሞከረው መፈንቅለ መንግስት በክልሉ ከፍተኛ ውጥረት እንዲጨምርና በኢትዮጵያና በጎረቤት ኤርትራ መካከል ያለውን የጦርነት መሳሳብ ከፍ አድርጎ ከቀጠለው በኋላ ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኤርትራ ቀይ ባህር ጠረፍ ላይ የባህር ኃይል ጦር ሰፈር እንዲኖር ይፈልጋሉ። ነገር ግን በሁለቱ ሀገራት መካከል የሚፈጠር ማንኛውም ግጭት ትግራይን እንደሚያጠቃልል ጥርጥር የለውም ያለው ዘኢኮኖሚስት አክሎም የህወሓት መሪ ደብረጼን ገብረ ሚካኤል ክሱን ቢያስተባብሉትም የአሜሪካ መንግስት በትግራይ ገዥ ፓርቲ ውስጥ ያሉ ጠንካራ አንጃዎች የዶክተር አብይን መንግስት ለመጣል ከኤርትራ ጋር ህብረት ለመፍጠር እንደፈለጉ ያምናል ብለዋል። በትግራይ ክልል ማዕከላዊ ዞን እንዳባጻህማ ወረዳ የመሬት ወረራ እየተፈጸመብን ነው ሲሉ የወረዳው ነዋሪዎች ቅሬታ እያሰሙ ይገኛሉ። የህወሓት አንጃ ቡድን በሊዝ የወረዳው መንግስትና ህዝብ ሀብት የሆነው መሬት ትናንትና ቀን እየሸጠና እየወረረ እንደዋለ የተናገሩት ቅሬታ አቅራቢዎቹ ለጦርነት ለመዘጋጀት የትግራይን ገበሬ መሬት ሽጠን መጨረስ አለብን ያለው ይህ ጦርነት ጠማቂ ቡድን በእንዳባጻህማ ወረዳ ዕዳጋ አርቢ ከተማ የሚገኘው በልዩ ስሙ እንደ ሐሙሽ ተዝፋን ያለው መሬት ትናንትና መጋቢት 23 2017 ዓ.ም በሊዝ ሲቸረቸሩት እንደዋሉም አስታውቀዋል። ፕሬዚዳንት ቪላዲሚር ፑቲን የሩሲያን የጦር ኃይል መጠን ለማስፋት ሲሉ ከ18-30 ዓመት ዕድሜ የሆናቸውን 160000 ወንዶች ወደ ውትድርና እንዲገቡ ጥሪ አቀረቡ። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያው ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብለዋል። በፀደይ ወቅት የሚጀመረው ወታደራዊ ስልጠና ለአንድ አመት የሚቆይ፣ ፑቲን ከወራት በፊት ወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ብለው ነበር። አክለውን በተጠንቀቅ የሚጠብቁ ወታደሮችን ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉም አሳውቀዋል። ይህ ማለት በሚቀጥሉት ሶስት ዓመታት የሩሲያ ወታደር ቁጥር በ180 ሺ ይጨምራል ማለት ነው። ምክትል አድሚራል ቭላድሚር ስሚሊያንስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደለም። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮች በጦርነቱ መገደላቸው ተነግሮ ነበር። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች ባለችበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው። ማክሰኞ ዕለት ሩሲያ በሄርሶን ከተማ በሚገኘው የኃይል ማመንጫ ላይ ባደረሰችው ጥቃት 450 ሰዎች ያለ ኤሌክትሪክ ኃይል እንደቀሩ ዩክሬን ተናግራለች። ምንም እንኳን ሩሲያ ሙሉ በሙሉ የተኩስ አቁም የሚደረግ የሚለውን ባትቀበለውም የኃይል ማመንጫዎችን ላለመምታት ተስማምታ ነበር ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150 የምልምል ወታደሮች ምዝገባ ማድረጓ ይታወሳል። ከዚህ ቀደም የወታደሮች ምልመላ እድሜ ገደብ 27 የነበረ ቢሆንም ይህ የእድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። የምዝገባ ጥሪው የሚካሄደው በፖስታና ጎሱስሉጊ በተባለው የመንግስት ድረገጽ አማካኝነት ነው። በርካታ ሩሲያውያን ወታደራዊ ግዴታውን ላለመወጣት አማራጭ የሲቪል ስራ መውሰድ መጀመራቸውም እየተነገረ ይገኛል። ነገር ግን የሰብአዊ መብት ጠበቃ የሆኑት ቲሞፌ ቫስኪን ለገለልተኛ ሚዲያ እንደተናገሩት ከጦርነቱ በኋላ የሚደረጉ ጥሪዎች ሎተሪ ሆነዋል ይላሉ። ባለስልጣናቱ የጦር ሰራዊትን ለመሙላት አዳዲስ መንገዶችን እየተከተሉ ነው ሲሉም ያብራራሉ። ሩሲያ በአመት ሁለት ጊዜ ከምታደርጋቸው የምልምሎች ምዝገባ በተጨማሪ በርካታ በኮንትራት የተቆጠሩ እንዲሁም ከሰሜን ኮሪያ የመጡ ወታደሮች አሏት። ቢቢሲና ማዳያ ዞና ባጠሩት መሰረት ሩሲያ በጦርነቱ 100 ሺ ገደማ ወታደሮችን አጥታለች። ነገር ግን ሞስኮ ለዚህ እስካሁን ምላሽ ታታውቅም። በአውሮፓውያኑ የካቲት 2022 የዩክሬን ጦርነት ከተጀመረ በኋላ የሩሲያ ጦር ሰራዊት ቁጥር ሶስት እጥፍ የጨመረ ሲሆን ለዚህ ደግሞ ምክንያቱ ከዩክሬን የሚመነጭ ስጋትና የኔቶ መስፋፋት እንደሆነ ሞስኮ ተናግራለች። ከዩክሬን ጦርነት በኋላ ፊንላንድ እና ስዊድን የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባላት ሆነዋል። ፊንላንድ ከሩሲያ ጋር 1342 ኪሎ ሜትር የሚረዝም ድንበር ትጋራለች። ከኳታር ገንዘብ ተቀብለዋል የተባለው የጠቅላይ ሚኒስትር ኔታንያሁ ረዳቶች ታሰሩ። የእስራኤል ጠቅላይ ሚኒስተር ቤንያሚን ኔታንያሁ በረዳቶቻቸውና በኳታር አለ የተባለው ግንኙነት አስመልክተው ፖሊስ የጀመረውን ምርመራም አውግዘውታል። ረዳቶቻቸው አስመልክቶ ለፖሊስ ምስክርነታቸው የሰጡት ጠቅላይ ሚኒስትር ኔታንያሁ ውሃ የማይቋጠር ሲሉ አጣጥለውታል። የኔታንያሁ አማካሪዎችና የቀድሞ ቃል አቀባይ ሰኞ ዕለት በቁጥጥር ስር የዋሉት የባህረ ሰላጤዋን ሀገር ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸው ምርመራ ጋር ተያይዞ ነው። ሁለቱም ባለስልጣናት ምንም አይነት ጥፋት አልፈጸምም ሲሉም አስተባብለዋል። ፖሊስ ስማቸውን ይፋ ያላደረጋቸው ረዳቶቻቸው እስር እገታ ሲሉ የጠሩት ኔታንያሁ አክለውም ምንም አይነት ኬዝ የለም ብለዋል። በሐማስና በእስራኤል መካከል በተደረሰው የጋዛ ተኩስ አቁም ስምምነት ቁልፍ አሸማጋይ የሆነችው ኳታር በበኩሏ ባለስልጣኗ የስም ማጥፋት ዘመቻ ስትል አጣጥለዋለች። ኔታንያሁ በእስራኤል እየተከተሏቸው ባሏቸው ፖሊሲዎች ምክንያት የተነሳባቸው ተቃውሞዎች እየተቀጣጠሉ ባለበት ወቅት ነው ይህ የተሰማው። ጠቅላይ ሚኒስትሩ የእስራኤል ታጋቾች ከመለቃቃቸው በፊት በጋዛ ላይ እንደገና ጥቃት መጀመራቸው፣ የሺን ቤት ወይም የሀገር ውስጥ የደህንነት ኤጀንሲን ዳይሬክተር ማባረራቸው፣ እንዲሁም የፍትህ ስርዓቱን ለማለፍ የሚያስችል አወዛጋቢ ማሻሻያ ማቅረባቸው ጋር ተያይዞ ተቃውሞ እየገጠማቸውም ይገኛል። በያዝነው ሳምንት ሰኞ የእስራኤል ፖሊስ በጠቅላይ ሚኒስተሩ ጽህፈት ቤትና በኳታር መካከል ያለውን ግንኙነት ለማጣራት እየተካሄደ ባለው ምርመራ ሁለት ተጠርጣሪዎች በቁጥጥር መዋላቸው አስታውቋል። ፍርድ ቤቱ በጉዳይ ላይ ተጨማሪ መረጃዎች እንዳይወጡ ያስተላለፈው የእግድ ትዕዛዝ ተከትሎ ፖሊስ ተጨማሪ ዝርዝር ከመስጠት ተቆጥቧል። የእስራኤል ሚዲያዎች በበኩላቸው በቁጥጥር ስር የዋሉት የጠቅላይ ሚኒስተሩ የቅርብ አማካሪ ጆናታን ኡሪች እና የጠቅላይ ሚኒስተሩ ጽህፈት ቤት ቃል አቀባይ የነበሩት ኤልፍልድስቴን መሆናቸው ዘግበዋል። ባለስልጣናቱ ከውጭ ወኪል ጋር ግንኙነት በመፍጠር በገንዘብ ዝውውር፣ ሙስና፣ ማጭበርበርና እምነትን በማጉደል ተጠርጥረዋል ተብሏል። ረዳቶቻቸው አስመልክተው በፖሊስ ተጠይቀው ምስክርነታቸው የሰጡት ኔታንያሁ እስሩን እንዲሁም ምርመራውን በማውገዝ በቪዲዮ መልእክታቸውን አስተላልፈዋል። ፖለቲካዊ ዝንባሌ ያለው ምርመራ እንደሆነ ተረድቻለሁኝ፣ ነገር ግን ምን ያህል ፖለቲካዊ ነው የሚለው አልገባኝም ነበር ያሉት ጠቅላይ ሚኒስተሩ አክለውም ጆናታን ኦሪችና ኤልፍ ሊዲስቶይን አግተው ህይወታቸውን ጭንቀት ውስጥ ከተውታል ብለዋል። የጠቅላይ ሚኒስትሩ ሊኩድ ፓርቲ የጠቅላይ አቃቢ ህግና የሺን ቤት ኃላፊን ኬዙን ሆን ብሎ በማቀነባበር ወንጅለዋል። በተጨማሪው ጀናታን ኦሪችን በማሸበር በጠቅላይ ሚኒስትሩ ላይ የሀሰት ምስክርነት እንዲሰጥ የሚደረግ ማስፈራሪያ ነው ብለዋል። ማክሰኞ እለት አንድ የፍርድ ቤት ዳኛ ጥልቅ ምርመራ የሚያስፈልገው ምክንያታዊ ጥርጣሬዎች አሉ በሚል የሁለቱን ባለስልጣናት እስር ለሶስት ቀናት አራዝመውታል። ፖሊስ የዘጠኝ ቀን ተጨማሪ ጊዜም ጠይቆ ነበር። ዳኛው ሜናሄም ሚዝራሂ ሁለቱ ግለሰቦች የኳታር ገጽታ ለመገንባትና ስለ ግብፅ እንዲሁም በጋዛ የተኩስ አቁም ላይ ባላት ሚና ፍራሽ መልእክቶችን በማሰራጨት መርማሪዎች እንደጠረጠሯቸው ገልጸዋል። ለዚሁ አላማም ለኳታር የሚሰራ የአሜሪካ ሎቢ ድርጅትና በባለስልጣናቱ መካከል የገንዘብ ክፍያ የተፈጸመበት የቢዝነስና ኢኮኖሚ ትስስር አለ ብለዋል። መረጃው የቢቢሲ አማርኛ ነው።